ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬም እጅግ በጣም ወሳኝ ወሳኝ የሆኑ ሁለት መረጃዎችን ወደ እናንተ የማደርስና የማስደምጥ ይሆናል። ከዚህም ጋር ተያይዞ እንግዲህ በመጀመሪያው መረጃዬ ከወራቶች በፊት መንግስት ወደ ሀገር ውስጥ እንዳይገቡ ክልከላ አድርጎባቸው የነበረን ተሽከርካሪዎችን በተመለከተ ነው። በዚህ ሰዓት ከእጅ የገባው መረጃ እንግዲህ ይህንን ክልከላ ሙሉ በሙሉ የሚያስነሳ እጅግ በጣም ደስ የሚል መረጃ ነው። ይህንን በተመለከተ ሙሉ መረጃና ሙሉ ዝርዝሩን ወደ እናንተ አደርሳለሁ። በሌላው መረጃችን ደግሞ የመኪና ዋጋን በተመለከተ በሀገራችን ኢትዮጵያ የመኪና ገበያውን በግማሽ ይቀንሰዋል የተባለለትን መረጃም በዚህ ቪዲዮ አካተናል። በተለይ መኪና መግዛት ለምትፈልጉና ለምታስቡ እንዲሁም በተለያዩ የዓለም ሀገራት ሆናችሁ ተሽከርካሪን ወደ ሀገር ውስጥ ገዝታችሁ ይዛችሁ ለምትመጡ ይህ መረጃ ለእናንተ ነው። እንዲህ አይነት መረጃም ለሚፈልጉ ለምታውቁትም ቤተሰብ ሁሉ ሼር እያደረጋችሁ ቪዲዮውን ሁላችሁም ስትጀምሩት በላይክ እያልኩኝ በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ፣ በቅድሚያም የምንመለከተው መንግሥት ከወራቶች በፊት ወደ ሀገር ውስጥ እንዳይገቡ ክልከላ ያደረገባቸውን ተሽከርካሪ በተመለከተ ነው። እንደምታውቁት ከወራቶች በፊት መረጃውን እኛም ወደ እናንተ ማድረሳችን ይታወሳል። ሲኖትራክ ተሽከርካሪ ወደ ሀገር ውስጥ እንዳይገቡ ክልከላ ማድረጉ፣ ምክንያቱም እነዚህ ሲኖትራክ ተሽከርካሪዎች ወደ ሀገር ውስጥ ሲገቡ ሙሉ በሙሉ እንግዲህ ችግር እንዳለባቸው በመወሰን ነው መንግስት ወደ ሀገር ውስጥ እንዳይገቡ ክልከላ ያደረገው። ታዲያ አሁን ላይ እነዚህን ተሽከርካሪ በተመለከተ እጅግ በጣም ደስ የሚልና መልካም የሆነ መረጃ በዚህ ሰዓት ከእጃችን ገብቷል። ለመሆኑ ሲኖትራክ ተሽከርካሪዎች ምን የተለየ ነገር አድርገው ነው በዚህ በአጭር ጊዜ ውስጥ እንዲገቡ ፈቃድ ያገኙት? የሚሉትን ሙሉ መረጃ እንግዲህ ወደ እናንተ እናድረስ። የሲኖትራክ ተሽከርካሪ ወደ ኢትዮጵያ እንዳይገቡ ክልከላ ከተደረገ ከአራት ወራት በኋላ የትራንስፖርት እና ሎጂስቲክ ሚኒስትር ኩባንያው የቴክኒክ ችግር ያለባቸውን መኪኖች በተለይም ገልባጮችን ስታንዳርዳቸውን ለማሟላት የማስተካከል ሥራ መጀመሩን አረጋግጫ ለው ማለት ይታወሳል። ሚኒስትር ዴታው እንደተናገሩት ከዚህ ቀደም በተደረገ ጥናት በፍሬናቸው አካባቢ በነበሩ የቴክኒክ ጉድለቶች ምክንያት የትራፊክ አደጋ ሲያደርሱ የነበሩ ተሽከርካሪዎች ኩባንያው ችግሮችን ለማስተካከል በገባው ቃል መሠረት ሥራ መጀመሩን አስታውቋል። የቻይናው የጭነት መኪና አምራች ኩባንያ ሊያሟላቸው የተስማማቸውና ከዚህ ቀደም ተሽከርካሪዎቹ የጎደላቸው የነበሩ ክፍሎች ማለትም የውስጥና የውጭ 360 ዲግሪ የሚያሳዩ ካሜራዎች፣ የፍሬን ጥንካሬ ማሻሻያ፣ ከተፈቀደለት ክብደት በላይ ሲጭን የሚያሳውቅ ማንቂያና ሌሎች ክፍሎች ይገኙበታል። ይህንን የማስተካከያ ሥራ ያስከተለው እገዳ መጀመሪያ የተጣለው በግንቦት 27 ቀን 2017 መሆኑም ይታወሳል። የትራንስፖርትና ሎጂስቲክ ሚኒስትር በሲኖትራክ ተሽከርካሪ ላይ በታየው የጥራትና ቴክኒክ ጉድለት ምክንያት በሰዎች ሕይወት ላይ በተደጋጋሚ አደጋ እያደረሰ መሆኑን በመጥቀስ እነዚህ ተሽከርካሪዎች ወደ ኢትዮጵያ እንዳይገቡ እገዳ መጣሉን አሳውቆ ነበር። ሚኒስትሩ በጉምሩክ ኮሚሽን በኩል ለጉምሩክ ቅርንጫፍ ጽህፈት ቤቶች በሙሉ ባስተላለፈው መረጃ መሰረት የሲኖትራክ ካምፓኒው የጥራት ጉድለቶችን እስኪያስከታትል ድረስ ምንም አይነት የሲኖትራክ ተሽከርካሪ ማስገቢያ ፈቃድ እንደማይሰጥ ማሳወቁን ተከትሎ ካፒታል ዘገባ እንግዲህ መሰራቱ ይታወቃል። የጉምሩክ ኮሚሽን ይህንን የሚኒስትር ውሳኔ ለሁሉም የጉምሩክ ቅርንጫፍ ጽህፈት ቤቶች በማስተላለፍ የሲኖትራክ ተሽከርካሪ ወደ ሀገር ውስጥ እንዳይገባ ጥብቅ መመሪያ ተደርጎም ነበረ። አሁን የማስተካከያ ጅምርም እገዳውም ሊነሳ የሚችልበት የመጀመሪያ ደረጃ የሚያመላክት ይሆናል ማለቱን ካፒታል እንግዲህ በዚህ ሰዓት መረጃውን አውጥቶት ወደ እናንተ አደርሰናል። በተለይ መረጃ ከዚህ በፊት እንግዲህ የሲኖ ትራክ መኪና ወደ ሀገር ውስጥ ሙሉ በሙሉ መታገዱን ተከትሎ አሁን ላይ ካምፓኒው አፋጣኝ እርምጃ እየወሰደ በአስቸኳይ በቅርብ ጊዜ እንግዲህ ወደ ሀገር ውስጥ መግባት እንደሚጀምር ነው የሚኒስትሩ መረጃ የሚያሳውቀው። የሚሰማችሁ ሀሳብ አስተያየት ምንድነው? ወደ ቀጣዩ መረጃ ናምራ። በሌላው መረጃችን ደግሞ የመኪና ዋጋን በተመለከተ እጅግ በከፍተኛ ሁኔታ ከግማሽ በላይ ይቀንሳል የተባለለት መረጃ በትናንትናው ዕለት እንግዲህ ይፋ ሆኗል። በተፈጥሮ ጋዝ የሚሰሩ ማንኛቸውም አይነት የደረቅና የፍሳሽ ጭነት ተሽከርካሪዎች፣ እንዲሁም የህዝብ ማመላለሻ ተሽከርካሪዎች ከመስከረም 30 ቀን 2018 ጀምሮ ከጉምሩክ ቀረጥ ነፃ ሆነው ወደ ሀገር ውስጥ እንዲገቡ ፍቃድ መደረጉ ሙሉ በሙሉ እንግዲህ ተገልጿል። የገንዘብ ሚኒስትር ይህንን ያሳወቀው በቅርቡ በካሉብ አካባቢ የሚገኘውን የተፈጥሮ ጋዝ ወደ ጥቅም ላይ ማዋል የሚያስችል ኢንዱስትሪ ተመርቆ የተፈጥሮ ጋዝ የማምረት ሥራ በይፋ ከጀመረ በኋላ ነው። ሚኒስትሩ እንዳብራራው ኢትዮጵያ ከፍተኛ መጠን ያለው የተፈጥሮ ጋዝ ክምችት ያላት ቢሆንም ለዘመናት ተጠቃሚ ሳትሆን ቆይታለች። በመሆኑም አዲስ የጋዝ ምርት ለሀገር ውስጥ ገበያ እንዲቀርብ በማድረግ ቤንዚልና ናፍታ የሚጠቀሙ ተሽከርካሪዎችን በተፈጥሮ ጋዝ በሚጠቀሙ ተሽከርካሪዎች መተካት ለአገር ወሳኝ እንደሆነም ተጠቁመዋል። ይህ የጉምሩክ ቀረጥ ነጻ የማድረግ ማበረታቻ ውሳኔ የተገለጸው የትራንስፖርትና ሎጂስቲክስ ሚኒስቴር ከሶስት ቀናት በፊት በወጣው ማሳወቂያ ውስጥ በተጠቀሰው እገዳ ላይ ማብራሪያና ማበረታቻ ለመስጠት እንደሆነም ለመረዳት ተችሏል። ሚኒስትሩ አስመጪዎች እንዲያውቋቸው በወጡት ማስታወቂያ በቀጣይ በተፈጥሮ ጋዝ የሚንቀሳቀሱ ከባድ ተሽከርካሪዎች ብቻ ወደ ሀገር ውስጥ እንዲገቡ እንደሚፈቅድም አስታውቋል። ማስታወቂያው ከወጣበት ቀን መስከረም 27 ቀን 2018 ጀምሮ የሚደረግ ወይንም ከባድ መኪና ግዢዎችን የማስገቢያ ፈቃድ እንደሚሰጣቸው ማስጠንቀቂያ መስጠቱም ይታወሳል ሲል የሁለቱንም መረጃ እንግዲህ ካፒታል አውጥቶት ወደ እናንተ አድርሰናል ማለት ነው። እንግዲህ በዛሬው ዕለት እጅግ በጣም ወሳኝ ወሳኝ የሆኑ ሁለት መረጃዎችን ነው በዚህ ሰዓት ወደ እናንተ ይዘንላችሁ የቀረብ ነው። ይህም እንግዲህ መንግሥት ከወራቶች በፊት ወደ ሀገር ውስጥ እንዳይገቡ ክልክል አድርጎባቸው የነበሩ የሲኖትራክ ተሽከርካሪዎችን አሁን ላይ ካምፓኒው እንግዲህ የተሽከርካሪዎችን ጉርለት የተባለውን ሙሉ በሙሉ በመቅረፍ ወደ ሀገር ውስጥ እንዲገቡ ፍቃድ የመሰጠት እድልን በስፋት የሚያሳይ እጅግ በጣም ደስ የሚል መረጃ ነው። በተለይ ይህንን ተሽከርካሪ መግዛት ለምትፈልጉና ለመግዛት ያሰባችው ኢትዮጵያኖች በሙሉ አሁን ቀጣይ የሚገባው ተሽከርካሪ እንግዲህ አሁን ካለው ተሽከርካሪ ጋር ሲነጻጸር ልዩነቱ እጅግ በጣም እየሰፋ ነው። ስለዚህ አሁን ላይ ባትገዙና ሲገቡ ብትገዙ መርጣለሁኝ። እናንተም ይሰማችሁ ሀሳብ፣ አስተያየት ደግሞ በኮመንት አስነብቡን። ሁለተኛው የመኪና ዋጋን በተመለከተ እንግዲህ ይህ መረጃ በተለይ ከቀረጥ ነጻ ወደ ሀገር ውስጥ ማስገባት የሚያስችለው አሰራር የመኪና ዋጋውን በእጥፍ እንዲቀንስ ማድረጉ፣ በተለይ ደግሞ በውጭ ሀገራት ያላችሁ ወደ ሀገር ውስጥ ዛችሁ ስትመጡ ከቀረጥ ነጻ ሆኖ እንግዲህ እንዲገባላችሁም ቢሆን እጅግ በጣም ደስ የሚል ነገር ነው። ቪዲዮውን ላይክ ላይክ ያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ስለመኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት የኖቲፊኬሽን ማብራቷን ማብራታችሁን አትዘንጉ እያልኩ ለዛሬ ያስኩላችሁ መረጃ ይህን ይመስላል። እስከፍጻሜ ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምገናኝ ወሰላሙ አለይኩም ወራህመቱላ